የመጨረሻ ልጅ ነኝ። ቤተሰቦች ሲያዩኝ የኖሩት ቀዳዳይን ሊሰፉ የጎደለኝን ሊሞሉ ነው። ዝምታዬ ቦታ አለው፣ ይታየም ነበር። አደግኩና ካለም ተቀላቀልኩ። የተወደድኩ ከመሰለኝ ፐርፌክት ማን ለመምሰል መጣር አቆማለሁ። ተራራ ጫፍ ቆሜ ጀርባይን እሰጣለሁ። እድሜ ልክ የሚያስፈርድብኝ ጉዳይ ለማንም ማታውሩ ሳልል አጋራለሁ። እንደማምናቸው የሚያምኑኝ ይመስለኛል። ስህተቴን በፋይል በፋይል የሚያደራጁ አይመስለኝም። አስቤ ያልጨረስኩትን ያላለቀ ሀሳቤን አቀራለሁ። ተሳክቶልኝና ወድቅ የተሰሙኝ ስሜቶች እንደወረደ ተርካለሁ። የእኔ ያልኳቸው መጉደል የሚያርቃቸው አይመስለኝም። ለፍርድ የሚያቀርቡኝ፣ የሚወስኑብኝ፣ የሚያስፈርዱብኝ አይመስለኝም። እነሱ ላይ መጨከን ስለማልችል የሚጨክኑብኝ አይመስለኝም። ዓለም አወቃቀሩ እንደ ቤተሰብ አይነት አለመሆኑ ለማወቅ ስንት የሀዘን ጅራፍ እላይ ላይ እንዳረፈ ጅራፉ የፈጠረብኝ ማንነት እንዴት ፈሪ እንዳደረገኝ ማመን የወለደው ጥርጣሬ ብዛት ማአት ሆነ። ውልቃቴ ንቅናቄ እንዳይኖረው እንዴት በጥንቃቄ እንደምራመድ አረማመዴ ላይ የሚሰጡ አስተያየቶች እንዴት ጉዳይ እንደማልላቸው ዓለም እንዴት እንደ ዓለም እንደማላምናት እንደ ዘበት የሰማሁት ተረት ተረት እንዴት እንደ ፍልስፍና መቁጠር እንደጀመርኩ ቃላቸውን ከበሉ ለቃላቸው ረዥም ርቀት የሚሄዱ ሲገጥሙኝ እንዴት እንደምደነግጥ በድያቸው አጸፋውን ከመለሱ እንዲሁ የተውኝ እንዴት እንዳሳመሙኝ እኔ በሆን ኖሮ እኔ ማለት ፉከራና ሽለላ መኖር እንዴት እርግፍ አድርጎ እንዳስተወኝ ቅዱስ ነኝ ከሚሉ ሌቦች፣ ሌባ ነኝ የሚሉ ሌቦች እንዴት እንደማይጎረብጡኝ ለወዳጅነት ማለት ጸይፋቸው። በእርግጥ ችግሩ የመጨረሻ ልጅ መሆን አይደለም። አድሃኖም ይጥል።